ነ ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የእለቱ የዜና እወጃችን እነሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ አርዕስተ ዜናዎችን እንነግራችኋለን። አብራችሁን ቆዩ። ሁለቱ ቀን በኢራንና በእስራኤል በተካሄደው ጦርነት እጅግ ከፍተኛ የሆነ ውድመት ደርሷል፣ በሁለቶችም ወገኖች። ነገር ግን ኢራን የተለየ ሕግ ማጽድቃለች። በቅርቡ እንደሚታወቀው ኢራን የሆርሙዝ ሰርጥ እዘጋለሁ ብላ በፓርላማ አቅርባ ማጽደቋ ተነግሮ ነበር። ይሁንና ኢራን ደግሞ ሌላኛው አስደንጋጭ ሕግ አጸደቀች። ይህ ሕግ ምንድን ነው የሚለውንም በዝርዝር እናየዋለን። ላይ የኑክሌር ጦርነት ቢቀሰቀስ በአንድ ጊዜ ከአምስት ቢሊዮን ህዝብ በላይ ይሞታል ሲል አዲስ ጥናት አመላከተ። ይህ ምንድን ነው የሚለውንም በዝርዝር የምናይ ይሆናል። አሁንም በመካከለኛው ምስራቅ እስራኤል ትንኮሳዋን አላቋረጠችም። የእስራኤሉ ሚኒስትር ቀጣዩ ኢራን ቱርክ ናት ሲሉ ገለጹ። ይህም በዝርዝር የምንመለስበት ይሆናል። ኢራኑ ሃይማኖታዊ መሪ አያቶላህ አሊ ሀሚኒን ካሚኒ ኢራን አሸንፋለች አሉ። በምን ጉዳይ የሚለውንም በዝርዝር የምናይ ይሆናል። ኢራን በእስራኤል ጥቃት ለሞቱት ሁሉም ከፍተኛ ወታደራዊ መኮንኖችና የኒውክሌር ሳይንቲስቶች በመጪው ቅዳሜ በሀገር አቀፍ ሽኝት ፕሮግራም ለማካሄድ ወስናለች። ኢራንና በእስራኤል መካከል የተካሄደው የአስራ ሁለቱ ቀን ጦርነት ታሪካዊ ድል ተጎናጽፈናል ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተናገሩ። በምንስ ጉዳይ የሚለውንም በዝርዝርምና ይሆናል። አሜሪካ በኢራን ላይ እርምጃ ወስጄ የኑክሌር ማብለጸጊያዎችን ቦታ ውድሜ ያለው ብትልም፣ አሁን ሌላ ዜና እየወጣ ነው። ይህም የኑክሌር ማብለጸጊያው አልወደመም እየተባለ ነው። በዚህም በስፋትና በጥልቀት የምንመለከተው ጉዳይ ይሆናል። እስራኤል ጥቃቷን ከኢራን ወደ ጋዛ እያደረገች ነው። በጋዛ ከፍተኛ የሆነ ሰብአዊ ቀውስ እየተከሰተ ነው። በዚህም ዜና ትንታኔ ያለን እስከ መረጃው ፍጻሜ ድረስ አብራቸውን ቆዩ። አሁን ወደ ዝርዝር ጉዳዮች እንገባለን። ኢራን ከጦርነት በኋላ ሆርሙዝ ስርጥን መዝጋት አንደኛው በአዋጅ ያጸደቀችው ቢሆን የኢራን ፓርላማ ሌላ ደግሞ አስደንጋጭ ህግ አጸደቀ። የኢራን ፓርላማ የሀገሪቱ አቶሚክ ኢነርጂ ድርጅት ከዓለም አቀፋዊ አቶሚክ ኃይል ተቋም ጋር የሚያደርገውን ግንኙነት እንዲያቋርጥ የሚጠይቅ ህግ አጽድቋል። አሜሪካ ጥቃት በፎርዲ በሚገኘው የኒውክሌር ጣቢያ ላይ ያደረሱን ጉዳት አነስተኛ ነው በሚል መረጃ በስፋት በሚሰራጭበት በዚያ ጊዜ ኢራን ፓርላማ የሚያስደነግጥ ነው። በራችን ላይ ሩሲያ የዛሬ ሁለት ዓመታት ገደማ የኑክሌር ሙከራ ማድረግ የሚከለክለውን አጠቃላይ ስምምነት ለቃ መውጣቷ የሚታወስ ነው። በዓለም ላይ የኒክሌር ጦርነት ቢከሰት የኒክሌር ጦርነት ቢጀመር በ72 ደቂቃ ውስጥ ያልቃል ተብሎ የሚገመት ሲሆን በዚያም 72 ደቂቃ ውስጥ እስከ አምስት ሚሊዮን የሚደርስ ሰዎች ሊያጠፋ ይችላል ተብሏል። በህይወት ለመቆየት ፈጽሞ የማይቻል ይሆናል። ዴይሊ ሜል እንደዘገበው ከሆነ በአንጻራዊነት ደህንነታቸው የተጠበቀ ክልሎች በአውስትራሊያና ኒውዚርላንድ ብቻ ይሆናሉ ሲል ተናግሯል። በዚህም ጦርነት ቢነሳ የቀረው ዓለም ለጨረር፣ ለከፍተኛ ምግብ እጥረት፣ ከመሬት በታች ለመኖር ይገደዳልም ሲሉም ተናግረዋል። በዓለም ላይ ዘጠኝ ሀገራት አውዳሚ የኒውክሌር ቦምቦች ያላቸው ሲሆን ዩናይትድ ስቴትስ፣ ሩሲያ፣ ፈረንሳይ፣ ቻይና፣ ዩናይትድ ኪንግደም፣ ፓኪስታን፣ ህንድና እስራኤል ሰሜን ኮሪያ ናቸው። የእስራኤሉ ሚኒስተር ቀጣዩ ኢራን ቱርክ ናት ሲሉ ተናገሩ። የእስራኤል ዲያስፖራ ሚኒስተር አሚቻል ችክሊ ረቡዕ ዕለት በቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ላይ የሰላ ጥቃት በመሰንዘር ቱርክ በአካባቢው ያላትን ሚና ከፍተኛ ተችተዋል። ችክሊ ከእስራኤል ቻናል 14 ጋር ባደረጉ ቃለመልስ ቱርክ ቀጠናዊ ኢራን ነች ያሉ ሲሆን፣ ኤርዶጋን እስራኤል ላይ ላያጋጠሟት ትልቅ ችግር አንዷ ናት ብለዋል። ሩ ችክሊ እንዳሉ ከሆነ ኤርዶጋን መርዘኛው የጂሃዲስት የሙስሊም ወንድማማችነት አስተሳሰብን ለማስፋፋት ከሊፋ የመሆን ህልም አለው፣ ይህ ደግሞ በጣም አደገኛ ነው ብለዋል። በትናንት በስቲያ ጀምሮ የኔቶ መሪዎች ጉባኤያቸው በሄግ ኔዘርላንድ እያካሄዱ ሲሆን ለ10 ዓመታት የህብረቱ አባል የሆነችው ቱርክ በተገኘችበት ችክሊ ቱርክ በኔቶ ውስጥ መሆኗ የማይታሰብ ነው፣ ኤርዶጋን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወዳጅ ናቸው ተብሎ ማሰብ አይቻልም ብለዋል። ችክሊ የኤርዶጋን ንግግሮች የእስራኤል የጸጥታ ተቋም ዋና ዋና አሰባሳቢ ጉዳዮች መሆናቸው ያረጋግጣሉ ሲል አስጠንቅቀዋል። ኤርዶጋን በእስላማዊ ዓለም ውስጥ ሰፊ ተጽዕኖ እንዳላቸው ሲገልጹ የኢራን ጦር ከቱርክ ጋር ሲወዳደር ምንም አይደለም፣ ሐማስ ከጋዛ ይጠፋልም ሲሉም አክለው ተናግረዋል። የኢራን ሃይማኖታዊ መሪ አያቶላህ አሊ ሃሚኒ ካሚኒ ኢራን አሸንፋለች ሲሉ ተናገሩ። የኢራን አብዮታዊ ጥበቃ ዋና አዛዥ የሁሴን ሳሊሚ የቀብርና የሽኝት ስነስርዓት ለዛሬ ታቀዶ የነበረ ቢሆን በጸጥታ ስጋት ምክንያት ተሰርዟል ተብሏል። ዜናም ጠፋ ብለው የከረሙት የኢራኑ መሪ አያቶላህ አሊ ሃሚኒን ካሚኒ ከተደበቁበት ቦታ ሆነው እስራኤልን አሸንፈናል፣ እንኳን ደስ ያላቸው እስራኤል ከውድመት ተርፋለች በሚል መልእክት በኤክስ ገጻቸው ላይ አስፍረዋል። አሜሪካ በኒውክለር ማዕከሎቻችን ላይ ጥቃት ብትፈጽምም ብዙ ጉዳት አልደረሰባትም ብለዋል። ካሚኒ አክለውም አሜሪካ እጅ መስጠት እንደማትችል አስመስክረናል ብለዋል። ኢራን በእስራኤል ጥቃት ለሞቱት ለሁሉም ከፍተኛ ወታደራዊ መኮንኖችና የኒውክሌር ሳይንቲስቶች በመጪው ቅዳሜ በሀገር አቀፍ ደረጃ የሽኝት ፕሮግራም ለማካሄድ ወስናለች። እስራኤል ጥቃት ከተገደሉት ውስጥ የኢራን ጦር ከፍተኛ ወታደራዊ መሪና የአያቶላህ አሊ ሀሚኒን መሪ ከፍተኛ አማካሪ የነበሩት ሁሴን ሳሊማ በሚገኙበት ሲሆን በቅዳሜው ሽኝት ቀደም ብሎ በነገው ዕለት በልዩ ሁኔታ የሽኝት ፕሮግራም ይካሄድላቸዋል ተብሏል። ሁሴን ሳሊሚ የእስራኤልና ኢራን ግጭት በተጀመረ የመጀመሪያው ቀን መገደላቸው ይታወሳል። በኢራንና በእስራኤል መካከል አስራ ሁለት ቀኑ ጦርነት ታሪካዊ ድል ተጎናጽፈናል ሲሉ እስራኤል ገለጸች። ኢራን የኑክሌር መርሃ ግብሯን እንደገና ለመገንባት ከሞከረች እሱን ለማጥፋት ወደ ኋላ አንልም ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተናግረዋል። በደርዘኖች የሚቆጠሩ የኢናር የኒውክለር ፋሲሊቲ አውድመናል። ኢራን ቁልፍ የሚባሉ የኒውክለር ሳይንቲስት ይገድለናል። በመላው ዓለም ኢራን የእኛ ቦምብ ጥቃት ስትናወጥ አይተናል ብለዋል። በዓለም ዙሪያ የሚጠና አስገራሚ ስልት ተጠቅመናል ኢራን ላይ ለመጪው ትውልድ ጭምር ኩራት የሆነ ታሪካዊ ድል ተጎናጽፈናል ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ገልጸዋል። በሉ እንጂ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኒውክሌር ፋሲሊቲው አውድመናል መናል በአሜሪካ ረዳትነት ቢሉ፣ አሁን ግን የወጣው ዘገባ የተለዩ ሆነዋል። የኒውክሌር ማበልጸጊያ ያልወደመም፣ በአሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብራሪያ ይዞታዎች እንዳልወደመ ሾልኮ የወጣው የአሜሪካ መከላከያ ፔንታጎን የደህንነት ግምገማ ያሳየ ሲሆን፣ እንዲሁም ሲኤንኤን የኒውክሌር ማበልጸጊያው ላይ የተፈጸመው ጥቃት ጉዳት ያደረሰው ከመጪው መሬት ክፍል ላይ እንጂ ወደ ሌላ የዘልቆ ዋና ኒኩሌር ማበልጸጊያ መሳሪያዎች ላይ ጥቃት እንዳልደረሰም ተዘግቧል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኒኩሌር ይዞታ ሙሉ በሙሉ ወድመዋል ቢባሉም ቅድመ ግምገማ በተጸራሪው ጥቃት የኢራን የኒኩሌር መርሃ ግብር እንዳልዋደመና ምናልባት ኢራን በወራቱ ውስጥ ወደ ነበረበት ልትመለስ እንደምትችል ነው ያሳየው ሲሉ ግምገማውም ይገልጻሉ። ትራምፕ የኢራን የኒኩሌር መርሃ ግብር አልጠፋም በሚል ሾልኮ የወጣው ፔንታጎን መረጃ ውድቅ አድርገውታል። እስራኤል ከኢራን ወደ ጋዛ ጦርነት ጀምራለች። እስራኤል ከደቂቃዎች በፊት በጋዛ በፈጸመችው ቦምብ ድብደባ 80 ዜጎች ሲጎዱ 25 ሰዎች ሞተዋል። ጥቃቱ የተፈጸመው እርዳታ ለመቀበል በተሰበሰቡ ዜጎች ላይ ነው ተብሏል። የተባበሩት መንግሥታት ድርጅት እስራኤል በጋዛ የምግብ እጥረት በፈጠረ አንዳንድ ጦርነት ስልት እየተጠቀመች ነው ሲል ኮንኗል። የኢራን አቋም አልተለወጠም። ኢራን የኒውክሌር ተቋሞች መቼም መልስ አትገነባም ሲሉ ዶናልድ ትራምፕ ይናገሩ። ኢራን በበኩሏ የኒውክሌር ተቋሟ መልስ አለመገንባት ዝግጅት ላይ ናይ ብላለች። ኢራን የኒውክሌር ተቋማት መቼ መልሳ አትገነባም ሲሉ የአሜሪካው ፕሬዚዳንት ትራምፕ በማህበራዊ ሚዲያ ላይ አስታውቀዋል። ኢራን አሜሪካ ጥቃት ከሰነዘረኝ በኋላ የኒውክሌር ተቋማት ለማደስ ቅድመ ዝግጅት ላይ መሆኗን ገልጸው የኢራን አቶማዊ ኢነርጂ ድርጅት ኃላፊ መሐመድ ኢስላም በመንግስት ቴሌቪዥን ባስተላለፉ መልእክት እንደተናገሩት ሀገራቸው ጥቃት የደረሰባቸው ተቋማት ወደ ስራ ለማስገባት ቀድማ እቅድ እንዳዘጋጀ ቢጠቁሙም ትራምፕ በዛሬው ዕለት በማኅበረ ገጽ ላይ ኢራን የኑክሌር ተቋማት መቼም መልሳ አትገነባም ሲሉ አናዶል ዘግቧል